መኮንንም በንጥጧል። አንቺ ብቻ ቀረሽ ከማጋ እንደምታወራ ብታውቅ እኔ ሮማን እኔ እኔ እኔ ሮማን የኮልፌዋ ልጅ ሰዋሰው ጳውሎስ ቤተ ክርስቲያን አድጌ በአባቶች ተከብቤ የአባቶችን አለ እግዚአብሔር፣ እንደ ውሃ የጠጣው ለአንተ ላላስተምረህ እችላለሁ። ለእኔ ግን ለእኔ ለሮማን ሌላ ነገር ልሸጣ እችላለሁ። ሃይማኖቴን ግን በምንም በማንም በምንም ከፍ ዝቅ ሰማይ ድብልቅ እሚል እማ ልደራደርባት ቢኖር ጓደኛ አይደለም። አሁን ጓደኛ አለኝ ታውቃላችሁ ሚዲያ ላይ ማልደራደርባቸው ያብ ስራ ጠነጥጣለሁ ቢል አብሬው ቸርች አልሄድም። ለምን ሲጠነጥጥ ብሎ ሲጠነጥጥ አያድርም። ጓደኛ ስለሆነ እሱ ሊጠነጥጥ ጴንጤ ቸርች ቢለኝ ባናት ተተከል ነው ምለው አልሄድም። ጴንጤ መሆን መብቱ ነው በሱ መብት አልገባም። ዮኒ ማኛ ጴንጤ ስለሆነ እግዚአብሔር ምስክሬ ነው፣ ምንም ችግር የለብኝም። ነገር ግን እኔ ሮማን እዛ አብሬው ብሆን እኔ ሮማን ተሰማ ጴንጤ ዮኒ ማኛ ስለፈነጠጠ ጌታችን አረገ የተባለው መዝሙር ጴንጤዎች ካላችሁ አልገባኝም፣ አስረዱኝ። አንድ ዮኒ ማኛ ለምን ፈነጠጠ ሲባል ጌስዋት ምንድን ያለው? ጥያቄ ስጠይቅ የሚመልስልኝ አጣው ነው ያለው። አንደኛ ማንም ግዴ እኔ ለምሳሌ ኦርቶዶክስ ነኝ፣ ያልገባኝ ጥያቄዎች አሉ። አባቶች አስረዱኝ አልኩኝ። ቤተ ክርስቲያን አለ የታነጸ ሄጄ የንስሓ አባት ይዤ የማወቅ ግዴታ አለብኝ እንጂ ማንም ሚዲያ ላይ መጥቶ ለሱ የሚያስረድ ማንም የለም፣ የሚያስረዳው የለም። ይሄ ለመግባት የፈለገው ፍላጎት ነው እንጂ ከዚህ በፊትም ገብቶ ወጥቷል። ከአንድም ሰልሟን ጠንጥጧል። ለእኛ ምንም ይደንቀን የለም። ግን ጴንጤዎች የምታስቁኝ ነገር

የዛኔ ችግሩ የሚመጣው የዛኔ ነው። እኛ መጠንጠጡ ነው ችግር የለብንም። ይህ ላይ ለዮዳ ዮዳ ወደ ልትሄድ ነው ዮኒ ማኛ ፓስተር ሆኗል ፓስተር ትሆናለ ምናምን እያለችው ነው። ዮኒ ማኛ የዮዳብን ፓስተርነት በመሄድ ተቀብሎታል። ፓስተርነቱን ተቀብሏል። እዮዳብም ውሃ ውስጥ ተጠምቆ ከሆነ የድሮ የተጠመቀበትን ቪዲዮ በመፖሰት ይህን ጥመቃ አይቼው አላቅም ማንም ሲጠመቅ። ምናልባት ቸርቻቸው ስለማልሄድ ሊሆን ይችላል። እንደዚህ ገንዳ ውስጥ እንደሚጠምቁ ግን አላቅም። ኦኬ ቤተ ክርስቲያን አይደለም ያው ቤት ውስጥ ስለሚጠመቁ ቤት ውስጥ ባኞ ቤት አለ፣ እዛ ውስጥ ይጠምቃሉ። እኛ ሀገርስ ገንዳ ኬት ይመጣል? ገንዳ አላቸው። እኛ ሀገር ስልሳ ሺህ ዶላር ተቋጥቶ ተሰጠው። እግዚአብሔርን ያዋጣዋል። የዮኒ እንኳን በስልሳ ሺህ በአንድ ሺም ትገባለች፣ ችግር የለባትም። ዋናው ሳቢ እጇ ላይ ይፍሰስ እንጂ የት የት ስቴት ሄዷ ነው የተጠመቀችው? ዋናው ሳቢ ነው። የት ስቴት ሄዶ ነው እሱ? ሳኖዜ ነው አደል ያለው

ሜርላንዶች ተመችታችሁናል፣ በተለይ ጓደኞቹ የቁርጡ ቀን ጓደኛ መሆናችሁን ቸርች ድረስ ሄዳችሁ ዮኒ ማኛን፣ ዋሽንግተን ዋሽንግተን ነው ሜርላንድ ነው ይላሉ ዋሽንግተን ነው። ራሔል ተያለሽ ሄዳችሁ በማስጠመቃችሁ በጣም እናመሰግናለን። ችግር የለም። ሮማን ባልሽ ጴንጤ ነው። አንተ ቄስ የቄስ ልጅ ነው። ያቱ ቄስ የቀዳሽ የተኳሽ ልጅ ነው ያገባውት። ምን ጤ ነው የምታወራው ከኔ ከሮማን ጋር እኮ ነው የምታወራው። እኔ ማመሰልኩ እኔ ኮሮማን ተሰማኔ ለቦይፍሬንድ ደረጃ ሳስበው ጭንቅላት የሳስበው የምጠይቀው ጥያቄ ሃይማኖት ምንድን ነው የመጀመሪያ የኔ ጥያቄ ነው። ገና አንገቱ ላይ ማዕተብ ከሌለው ጭራሽን የሮማን ሊያናግረኝ ሲል መች መልስ ሰጠዋለሁ። ጭራሽ ማሰብ ራሱ ብዬ ነው መሞልጮ ማዕተቡን ሳላይ ማንንም ልቀርብ አልችልም። ድሮ አድርጌዋለሁ። ድሮ ልጆኜ ምንም አይመስለኝም። አሁን ግን በስጌ ማህተብ የሌለው ሮማንን ደፍሮ ሊጠይቀኝ አይችልም። ሲጀመርም ማለት ነው። አይዶና ቬኒ ፕሮብሌም። ጥላቻ የለኝም። ነገር ግን እኔ በአሁን እድሜ ሳልበስል የስ በስጌ ግን ኖ ማህተብ የሌለው እኔ ጋር ሊደርስ አይችልም። የኔ አባት ትልቅ መስቀል ነው ለዛው የሚያደርገው፣ አንገቱን መስቀሉን አይቼ ነው። የኔ የኔ አባት ቤተ ክርስቲያን ሚካኤልን የሚያንጹ የሚካኤል ጽዋ የሚጠጡ ነበሩ። ሚካኤል ለሚካኤል የተገናኘ ነው። ቤተሰቦቹም የሱ ሚካኤልን ጽዋ ይጠጡ ነበር። እንዴ ያ መሀል እንዴ ኦርቶዶክስ ካልሆነ ምን ላደረገው ነው? ሲጀመር ማለት ነው። ኤኒዌ አሁንም ጴንጤዎች ሮማን ትጠላናለች የሚል ጭንቅላታችሁ እንዲኖር አልፈልግም። እኔ ጥላቻ የለብኝም። ከዚህ በፊትም ያብራራሁላችሁ ይመስለኛል። ጥላቻ የለብኝም እግዚአብሔር በሚያውቀው እኔ የሃይማኖት ጥላቻ የለብኝም። ሃይማኖቴ የራስ ነው የግል ነው። እኔ ሃይማኖቴን አትንኩ እንጂ ከእናንተ እንትን ችግር የለብኝም። ባልሽ ቲዲኤፍ ነው። ምንድን ነው ቲዲኤፍ? ባልሽ ቲዲኤፍ ነው። ቲዲኤፍ ምንድን ነው? የእኔ ጌታ ቲዲፍ እንታብራራዋለ። ቲዲፍ ምንድን ነው? የምናባ ቲዲፍ ነው? ምንድን ነው ቲዲፍ ማለት? የትግራይ ታጣቂ የአዲስ አበባ ልጅ ነው። የምናባ ትግራይ ታጣቂ፣ የምናባ ትግራይ ጦር ነው? ኦፍኮርስ የትግራይ ልጅ ነው። ትግራይ በችግር በደረሰባት ደረስ ኦፍኮርስ ለማንነቱ ማይቆም አለ እንዴ? ነገር ግን ቲዲፍ ነው ምናምን ምናምን እያላችሁ የምታወሩት አይገባኝም። ዋትስ ቲዲ ኤፍ እዛ ሄደ ለደብረ ጽዮን ነገረው እሱን የስ ማንም የአዲስ አበባ ልጅ ትግራይ በተነካበ በቆመ ሰዓት ኦፍ ኮርስ ለማንነቱ ይቆማል ምንም ጥርጥር የለውም ኢቲዲኤፍ ምን እንደሆነ አላውቅም ኦፍ ኮርስ በትግሬነቱ ይኮራል እንዴ ትግርኛ ሲጨፍር ብታዩት ትግሬ ራሱ እንደዚህ ጨፍሮ የሚያውቅ አይመስልም ሲያምርበት እግዚአብሔር ከትከሻው እንዲህ እንዲህ ሲል ቀን አንድ ቀን ሲጨፍር አሳያችኋለሁ አረ በእናት እንኳን ሲተኩስ ማታም ቀንም ለመተኮስ ችግር የለበትም። የኔ ባል ችግር የለበትም። ስለዚህ የአዲስ አበባ ልጅ ነው፣ በትግራይነቱ አይደራደርም። በአረንጓዴ ቢጫ፣ ቀይ ባንዲራ እንደኔ አይደራደርም። ላሲት ይሄ የክልል ባንዲራ ምናምን ይዞ የሚዞር ባል የለኝም። እኔም እሱም የአዲስ አበባ ልጅ ነን፣ በትግራይነቱ አይደራደርም። ቢደራደር ደግሞ እኔማ አልፈልግም። ቢኮዝ ማንም በማንነቱ የሚኮራ ሰው ነው እምወደው። የስ ዳትሲም ቲዲፍ ጀግና ነው ጀግና እንዲሆን እኔ ምን አውቃለሁ። ቲዲፍ ማን እንደሆነ እኮ አልገባኝም። ወንድማለም ቲዲፍ ጀግና ነው እንትና እንዲ ነው እኔ አገባኝም። ጀግና የሆኑ አይሆኑ ስነቲን ትዱጉድሚ እናንተ ሲያዳምጣችሁ ጌታቸው ልጅ ወለደ ብላችሁ ትመጣላችሁ። ጌታቸው የአስራ ሰባት ዓመት ሊደፈረ ትላላችሁ። የምታወሩትን ፖለቲካ እንኳን አታቁም። ቲዲኤፍ የሚባለው እንደዚ አይነት ፖለቲካ የምታራምዱ ናችሁ። ጌታቸው ረዳ የአስራ ሰባት ዓመት ሊደፍሮ አስወለደ። ዳት ሚንስ እዛ የነበሩት እንዳለ የቲዲኤፍ የምትሏቸው እንዳለ እነሱ፣ እነ አቦ ስማት እነ ምናምን የደፈሩት የዛኔ እነሱ ናቸው ማለት ነው። መልእክታችሁ ያ ነው። ጌታቸው ረዳ ከአዲስ አበባ በመጣ ሰዓት የአስራ ስድስት ዓመት ልጅና የአስራ ሰባት ዓመት ሊደፈራት ካላችሁ፣ ስለዚህ እነ አቦይ ስብሃትም ጠቅላላ ሴቶቹን የደፈሩት እነሱ ናቸው ማለት ነው። ይሄንን ነው መልእክት እያስተላልፋችሁ ያላችሁት። እና ይሄ ቲዲኤፍ ምናምን የምትሉት ታምር እኔ የሚገባኝ ነገር የለም። አንዳንድ ጊዜ ፖለቲካ ስትሰሩ ጌታቸው ረዳን አበሽቃለሁ ብላችሁ የምታስተላልፉት መልእክት ከመስመር ያመለጠ ነው። ገባችሁ። ጌታቸው ረዳን አዋርዳለሁ ብላችሁ የምታዋርዱት እንዳለ እዛ ጋ የነበሩትን እንዳለ ባለስልጣኖችም ደፍረዋል ማለት ነው። ለእኔ መልዕክቱ ያንም ይገባኝ የሚገባኝ ቢኮዝ ጌታቸው ረዳ አቅሙ ያልደረሰ የአስራ ሰባት ዓመት ልጅ የጽዳት ሰራተኛውን አስረግዞ አስወለደ እያላችሁ እያወራችሁ ነው። እንደዛ ከሆነ አቦይ ስብሃትም ደፍረዋል። ማነው ደብረ ጽዮንም ደፍሯል። ሁሉም እዛ ጋር ያሉ ደፍሯል። ስለዚህ የትግራይ ሴቶች ተደፍረዋል ያላችሁ እራሳችሁ ነው ማለት ነው የደፈራችኋቸው። ዳሴት ጌታቸው ረዳ ከደፈረ ሌሎች ውስጥ የማይደፍሩበት ምን አለ? ደፈሬን ብላ ከወጣች ሌሎችንም የደፈራችሁት እራሳችሁ ናችሁ ማለት ነው። ፖለቲከኛ፣ አሁን ምን አይነት ፖለቲካ ነው እንዲህ አይነት ፖለቲካ የምትሰሩት? ጌታቸው ረዳውን ወጥቶ ከአብይ ጋር ስለሰራ ያንን ፖለቲካውን ካልወደዳችሁት፣ ሌላ ፖለቲ እሱን የምታበሽቁበት መንገድ ስታጡ ግድም ግድኔን የምታክል ሴትዮ ይዛችሁ መታችሁ። የአስራ ሰባት ዓመት ልጅ ወልዳለች። ዴኔን ቼክ ይደረግ ምናምን አይበላም። የማይበላ ፖለቲካ ነው የምታራምዱትና ጌታቸው ረዳ በዛ ሰዓት ከደፈረ እነሱም ይደፍራሉ እያላችሁ ራሳችሁ ነው እያባረዳችሁ ያላችሁት። ማይነፋ ፖለቲካ ነው የምትሰሩትና፣ ይህ ብሽሽቅ ፖለቲካችሁን ትታችሁ ለትግራይ የሚጠቅም ነገር አድርጉ። ብሽሽቄትም አያደርሳችሁም። እኔ ፖለቲካ ውስጥ መግባት አልፈልግም። እኔ እንደ ፖለቲካ ያቅለሸለሸኝ ነገር የለም። ፖለቲካ ምንም የሚጠቅመው ነገር የለም። ምንም ለማን የጠቀመውም ነገር ስለሌለ ፖለቲካ ውስጥ ገብቼ መዘባረቅም ማዘባረቅም አልፈልግም። ቢኮዝ ስኖት ማይ ቢዝነስ። ዮኒ ማኛ ተጠመቀ፣ አሌሉያ ተጠመቀ። እኳ ዮኒያችንማ ተጠምቃ። ኢየሱስ አረገ አረዶ ቄንቴ ታምረኛ ኩናችሁ እናንተ በጣም ጋር ጋር መጀመሪያ እግዚአብሔር በሰጣት ጸጋ በጸጉሯ ማትተማመን ችክ ዊግ አድርጋ እግዚአብሔር ጠመቀው። ከዊግ ውጡ ከአርቲፊሻል ነገር ወተሽ ነው እግዚአብሔር የምትከተይ ከነ ዊግሽ ዊግ ተክላችሁ ወይ ኢየሱስ አረገስቲ ቆጴን ጫማና ተገርዟን ሊያሉም ይመስላል። ዮኒ ተጠመቀ አመለጠ። ዮኒ ማኛ ተገላገልን በቃ ዶኒ ለስላሴነ የጌታን አማላጅነት ትሰብኪያለሽ ባሴት ጴንጤዎች ቸርች ይገርዛሉ እንዴ? ተገርዟል የሚል ሰምቻለሁ። ተገርዟል ብለዋል። ሮም እየጩፋ አንቺ ጋ እየጩፋ ኔ ጋ ደፍራ አይመጣም። ይዙ ማኔ ጋ ወንድ የሆነ ደፍራ አትመጣም። ከጴንጤዎች የሚመተኝ ሶፊ

እናንተ ረፉ፣ እናንተ በእንትን ባላችሁ ስነ ስርዓት ቸሬ ፓስተር ቸሬ በጣም ወደዋለሁ እግዚአብሔርን። ፓስተር ቸሬ ኖ ኖ ኖ ኖ ዲጂ ክያ እረፉ። ይህን ቆርጣችሁ እንዳትለጥፉ እና በሌዳ ደግሞ እንትን ውስጥ እንዳትገባ። ኖ ኖ ዲጂ ክያ እንዳትሉ፣ ረፉ፣ ረፉ። ፓስተር ቸሬ በጣም ይመቸኛል እግዚአብሔርን። አሁን ፓስተር ቸሬ እግዚአብሔርን እስቲ አይ ጴንጤ አይደለችም። ባለፈው ወቅት እኮ የእመቤታችንን ስላድኖ ምናምን አድርጋ ጂጂክያ ሻማ ስታበራ ነበር። ኖ ኖ ኖ ጂጂክያ በፍጹም በሃይማኖቷ አትደራደር። ዮዳ ምን እያለ ነው? አይ ዶንት ኖ ዮዳ ምን አለ? በኢየሱስ በእንትና መጠመቅ ይጭራል እርግጠኛ ነኝ ይጭራል። ይልሳቸዋል። ጴንጤዎቹ ደግሞ ፈረደባቸው። እርግጠኛ ነኝ እዮዳብ ጃፒና ዮዳብ ተረጋገጡ ወይ? በጣም አሪፍ ነበር። በደንብ ቢረጋገጡ ሁለቱ አመለጠኝ። እሱም ባይ ደስ ይለኝ ነበር ተረጋገጡ። ምን አየው ብለው በማ ተጣልተው ተገናኝተው አንድ ገስት ላይ እሰይ ይረጋገጡ። ወንዶች ለወንዶች ጥሩ ነው እኮ ሲረጋገጡ፣ ሴትና ወንድ ሲረጋገጥ ነው የሚያስጠላው። እኛው ማንንም ምረቅ ያምርብናል። ወንድ ልጅ ሴት ልጅ ሲረቅ በጣም ነው የሚያስጠላባቸው። ብሮ የሚያስገቢልን ገርሽ ምን ወሬ? እረ እኔ አልፈልግም። የሆነ ያስተጠመቀ ምንት ያለሽ እሳይ ተጠመቀ ተገላገል። ዋናው ወጥሮ ይዝ እንዳትለቅ፣ ወጥሩ ያዝልን በቃ እኛ ተጠመቀ አይደል? ዮኒ፣ ከዚህ በኋላ የኢየሱስን አማላጅነት የኢየሱስን ቀጥ ብለሽ መጽሐፍ ቅዱስን ይዘሽ ኢየሱስ አማላጅ ነው ኢየሱስ በቀር ሌላ አማላጅ የለንም አማላጅ ኢየሱስ ነው እያልሽ ወጥረሽ ሰብስቢ። ስንት ጴንጤ እንዳደረግሽ ከዚህና ከዚህ ፈልገሽ እሱን ብቻ ወጥረ መስራት ነው። ሌላ ወይ ፍንክች ወይ ፍልት እያልክ ወደኛ ወደዛ ወደ ሙስሊም ወደዛ እንዳትመጣ። ያቹን ወጥረሽ ስሪ። የሄድከው መቤቴ አታማልደኝም፣ አማላጄ ኢየሱስ ነው ብለህ አይደል ወጥር። እኛ we don't have any problem with that ወጥር። እሱን ለኛ ታማልደናለች እስቲ ካልከ ልብ ምናምን ስጡ። ይሄ የሚነፋ ማስቲካ የሆነ የሆነ ነገር ጊፍት ሰጥታችሁ የተረፋችሁትን እኔ ላይ አትበትኑብኝ። ደህና ጊፍት ልብ ነገር ስጡኝ። የሚነፋ ማስቲካ ምናምን ቅራቅንቦ አትስጡኝ እኮ ነው ምላችሁ። እግዚአብሔር አምላክ ለሁላችንም ልቦና ይስጠን። ለሁላችንም ማረጋጋት ይስጠን፣ ከእኔም ጨምሮ ማረጋጋትን ዮኒ ማኛ ተጠመቀች። ነጭ ልብስ ለብሶ ተጠምቆ ተገርዟል ነው ያሉት። ተገረዘ የሚል ሰምቻ አለው። እስቲ እሱ ጻፉልኝ። ተገርዟል። ዮኒ ማኛ፣ እረ፣ አልተገረዘም። ታዲያ ተገርዟል የሚል ሰምቻ አለው። ሮሚ ተገነዘ። እናንተ ደግሞ እስቲ አረጋጉት። ምንድነው የሚገነዘው? ይጠመቃል እንጂ እንደ አዲስ ተገርዟል ጌታን ሲቀበል ይገረዛል። ተገርዟል እኔ እኮ የሚል ሰምቻለሁ። ቆይ እስኪ ከእንደገና አልሰማሁም። ተገርዟል አለቀልን። ዛሬ ተገርዟል። መዝሙሩ ላይ እንደዛ የሚል ሰምቻለሁ። ግን ምን ነው የሚገረዘው? ምን አገባሽ? ጓደኛዬ ነው ያገባኛል። ከተገረዘማ ደውዬ መጠየቅ አለብኝ። ቁስል ደረቀለ ሆይ እንዴት ሆንክ? ከተገረዘ በኋላስ ከሚስት ጋር በስንተኛው ቀን ነው የምተኛው? ጓደኛዬ ነው ጠይቋለሁ። ኢትዝ ማይ ፍሬንድ እኮ በውስጥ እኮ እናወራለን እናወራለን። ዮኒ ጀለሴ እንዴት ነሽ እኮ ነው የምለው። ከተገረዘማ፣ ቁስል ደረቀል ሆይ እንዴት ነው ከዚህ በኋላ የምትሆነው? ነው አገልግሎት መቼ ነው የምትጀምረው? ምን አጠላኝ እኔ ወደ ፔንቴና ሄደው ምን ያጣላኛል? ግን ከተገረዘ ማወቅ አለብን እንዴ። ለፓስተር ሶፊ ጠይቋለሁ። ድጋሚ መገረዝ አለ በእናንተ ወይ ብዬ የማላቀው ነገር ካለ ጠይቃለሁ። ልከለክ ምን አገባሽ? ለምን ያናድድሃል አንተ መገረዙን አለመገረዙን? ዩሪድ እኔ እንደው ፓስተር እንትና በገባና በጠየቅኩት ኢየሱስን ለመቀበል መጀመሪያም ተቀብላችኋል። አዲስ የምትቀበሉት ኢየሱስ የለም። በዚህ አጋጣሚ ኦኬ፣ ጴንጤ ሆነ። ይህንን የሚያረጉት በሚዲያ ነው ወይ ኢየሱስን የሚቀበለው? የኡስ ልባቸው ደንግጠው ቻቸው ስለጠመቁት ድምፄን ስለሰማችሁ አመሰግ ከተጠመቀ በኋላ ግን ኢየሱስ አንደኛ ያርጋል። ምን አገናኘው ከኢየሱስ ጋር የእግዚአብሔር ማድረግ ምን አገናኘው? የእኔ ጥያቄ ነው እንደ ጴንጤዎችን መጠየቅ መብት አለኝ። እንዴት ሊያርግ ኢየሱስ ምንድን ነው ትናንትና? እንዴት ነው ያደረገው? መዝሙሩን ነው አረገ ብለዋል። አንድ እሱ ነው ጥያቄ ሆነብኝ። ሁለተኛ መገረዝ ምንድን ነው ያለው? ቀሚስ ለብሶ ውሃ ውስጥ ተከቶ ተነክሮ ወጣ። ምንድን ነው የተጸለየለት? ነገር የለም ላዩ ላይ አድርገው መጸለየለበትም ውጥት ንክር

የሃይማኖት ነገር ማን እንደራደርበት ሆኖብኝ፣ ቦኑኝ እኔም እኔ ገብቻ አንድ ቸርች ከፍቼ ሀሌሉያ ያልነበር ነበር። ምን ዋጋ አለው? በዝች አልደረደርም። ህወቴ ብትወስዱት ይሻላል። ኖኖኖኖ ሆነብኝ እኮ ነው እንጂ እንጂ ሙስሊሞችን በጸሎት እንድታግዙ ሁላችሁም ጸሎት፣ ዮኒ ማኛ ወጥሩ። ወደ እናንተ ነው የሚቀየሰው አሁን ከመጣ ያለፈው የሚያደርገው። መጀመሪያ ጴንጤ ሆነ ተመልሶ ወደኛ አይደለም፣ ቀጥታ የመጣው ወደ ሙስሊም ሄደው። ሙስሊሞች ወጥራችሁ ካልጸለያችሁ ወደ እናንተ አልሐምዱልላ እያለ ነው የሚመጣባችሁ። ወጥሩ እና ያዙ ያ፣ አለበለዚያ እናንተ ጋር ነው የሚከሰተው። ከዛ በሶስተኛው ነው እኛ እናንተ ጋር ሲመጣ ወጥረን እንጸልያለን። አሁን እናንተ ተራ ነው። ካልጸልያችሁ ይመጣላችኋል ወጥሮ። የምትናደዱ ነው የምታስቁኝ፣ የምትናደዱ ለምትናደዳላችሁ። እኔ እኮ ከልቤ ነው የማወራው ምናምን። እኔ ዮኒ እዛ ወጥሮ እንዲይዝ ነው የምፈልገው ጴንጤነቱን። ወደንለታል እኮ አሁን የተከተለው ሰው ዮኒ አዲስ ቢዝነስ ከፈተ የተባለ ይመስል ዮኒ ቬጋስ ደሩ ደሃረሩ ታሜ ስጋዋን አርዳ ሽጣ ሽጣ አስወጥራ አስመልትታ ደግሞ ሰው እንደው ሃይማኖት እንኳን ነው ተቀበለ ቢባል ጌታን ለመቀበል እኛ እንኳን ቅዱስ ስጋና ደሙን ለመውሰድ እኮ ሰውነት ጾሙ ጾመክ ራስን ለጌታ ጸልየክ ምናምን ነው እኮ ቅዱስ ቁርባን እንኳን የሚወሰደው። ይህ በእኛ ምን ይባላል መሰላችሁ ውዳሴ ከንቱ ነው የሚባለው። እብን እግዚአብሔር ቅዱስ ቁርባን እንኳን ሰው ሲቆርቡ እንኳን ፎቶ እንዲነሱ እንኳን አይፈልጉም። ቪዲዮ እንዲቀረጽባቸው አይፈልጉም። ነጭ በነስለ ሰው ሹልክ ብለው በጠዋት አንዳንዶቹ ቀስ ብለው መጨረሻው ላይ ሳይ እንዳያቸው እንዳይወስድባቸው ሰው እንዳያይባቸው ጌታን በአደባባይ ስንጀምር በአርባ ቀኖት ተጠምቆ ጌታን ተጠምቀው እላዩ ላይ ያለው ጋኔል እንዲወጣ ከሆነ በደንብ በዛ ውስጥ ዝፍቅ እያደረጋችሁ በመስቀል ነው ሴጣን የሚወጣው። ነገር መቻችሁ፣ ጴንጤዎች። እኔ አይዶና ቬኒ ፕሮብሌም ስነግራችሁ፣ አይዶና ቬኒ ፕሮብሌም። ዮኒ በዛው ወጥራ ትቀጥል ነው እንጂ ወደ እኛ እንዳትመጣልኩ እንጂ እኔ አይዶና ቬኒ ፕሮብሌም። የዮኒ መጠንጠጥ ላይ ምንም ችግር የለብኝም። ግን ለሊቱን ሙሉ ስትልኩልኝ ያደራችሁ፣ ትናንትና ዮኒ አመለጠ፣ ሽሮ ተነጠጠ። ምን አገባኝ እናንተ እኔ ጋር ምትልኩልኝ